ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት አዲሱን ዋና መስሪያ ቤት ህንፃን መርቀው ስራ አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት ኢንስቲትዩቱ የቀድሞው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃን በአጭር ጊዜ ውስጥ የቀየረበት መንገድ እጅግ አስደናቂ መሆኑን ጠቅሰዋል። ዛሬ አርቲፊሻል ኢንቴሊጀንስ በመስሪያ ቦታ በኤርጎኖሚክሱ ብቻ ቢወሰድ ለኢትዮጵያ በከፍተኛ ደረጃ አይንገላጭ አዲስ ምልከታን አዲስ እይታን የሚገልጥ የሚያሳይ በጣም ለስራ ምቹ የሆነ ወጣቶች ረዥም ሰዓት ተቀምጠው ሊሰሩበት የሚችሉበት ተቋምና ስፍራ ሆነው ተሰርቷል። ይህ በጣም በጣም ኢምፕሬሲቭ ነው በራሱ። ከዚያ ባሻገር ግን አርቲፊሻል ኢንቴሊጀንስ አምስት ዓመት ገደማ ነው በተቋም መልክ ካስጀምር ነው። የዛሬ አምስት ዓመት አርቲፊሻል ኢንተለጀንስ የሚለውን ሀሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሀሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖስቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃ የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደኋላ እንቀራለን። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ከተቋቋመ አምስት ዓመታትን ብቻ ያስቆጠረ ቢሆንም እጅግ ውጤታማ ስራዎችን መስራቱን የጠቀሱት ጠቅላይ ሚኒስትሩ ለዚህም በጤና፣ በግብርና፣ በአገልግሎትና በሌሎች ዘርፎች አልምቶ ወደ ስራ ያስገባቸውን ሲስተሞች ማሳያ አድርገዋል። ይህም የጠራራይና በከፍተኛ የኃላፊነት ስሜት የመስራት ውጤት እንደሆነ የተናገሩት የኢትዮጵያ አርቲፊሻል ኢንቴሊጀንስ በአምስት ዓመት ውስጥ እዚህ ደረስ ብሎ ማሰብ በጣም በጣም ይከብዳል። በአፍሪካ በከፍተኛ ደረጃ የሚታይ ተቋም ነው። ሮቦቲክስ ላይ የስሪዲ መሽን ሲ ኤን ሲን በመጠቀም የሮቦት ፓርትን ይሰራሉ። የሶፍትዌር ፓርት ብቻ ሳይሆን የሃርድዌር ፓርት መስራት ጀምረዋል። ፒሲቢ ያላቸው ድሮንስ ማምረት ብቻ ሳይሆን የማነጋገር አቅም እየፈጠሩ ነው ያሉት እና በጥቅሉ ዛሬ ያየሁት ነገር ሰው የጠራ ራዕይ ካለው በከፍተኛ ዲስፕሊን የሚሰራ ከሆነ አንድን ነገር ባየው ልክ ማሳካት እንደሚችል፣ ያን ብቻ ሳይሆን ኢትዮጵያ ብቃት ያላት ሀገር እንደሆነች ያሉን ህንፃዎች፣ ያሉን ስፍራዎች ይሁነኝ ብለን አስበን ብንሰራቸው በራሳቸው ምንም የማያሳፍሩ እጅግ ያማሩ ስፍራዎች መሆን እንደሚችሉ ይታያል። ዓለም በፈጠራና ቴክኖሎጂ ዘርፎች በከፍተኛ ፍጥነት እየተለወጠች ነው ያሉት ጠቅላይ ሚኒስትሩ፣ ከዚህ ፍጥነት ጋር የሚራመድ ትውልድ መስራት እንደሚገባም አብራርተዋል። ከዚህ አንጻር በተቋሙ የተመለከቷቸውን ሁለት አበይት ጉዳዮች አንስተዋል። ሁለት በጣም ደስ ያሉኝ እና በርካታ ወጣቶች ኢትዮጵያውያን ቢያዩት ብዬ በተለየ መንገድ ደግሞ ያየሁት ሁለት ጉዳይ አለ። አንደኛ የኢመርሲቭ ኤክስፒሪየንሱ ነው። ይሄ ኢመርሲቭ ቴክኖሎጂ ብዙ ሀገር በስፋት የሚታይ ባይሆንም በሌሎች ሀገራት ግን አለ። በሌሎች ሀገራት ስናይ በአጠረ ጊዜ ውስጥ ኢትዮጵያ የኢመርሲቭ ኤክስፒሪየንስ ይኖራታል የሚል ግምት አልነበረኝም። ይሄ ለወጣቶች በጣም በጣም ወሳኝ ነው። ዝም ብሎ ሙቪ ማየት አንድን የተቀረጸ ፊልም ማየት አይደለም፣ እዚያ ውስጥ ገብቶን ኤክስፒሪየንስ ማድረግ ነው። ይንቀሳቀሳል እንዳየኸው ባህር ሲገባ ባህር ያስገባሃል፣ ውሃ ይረጭብሃል፣ ወደ ሰማይ ሲወጣ ሪል የሆነ ስሜት ነው ያለው። ይህንን ነገር እያዩ የሚያድጉ ልጆች ብዙ ነገር ለመፍጠር እድል ይሰጣቸዋል። በሁሉም ዳይሜንሽን የማየት በሁሉም ሴንሰር ፊል ማድረግ ማለት ነው። ሌላኛው ጠቅላይ ሚኒስትሩ በልዩነት የጠቀሱት ስራ ወጣቶች ሀሳብ ብቻ ይዘው በመምጣትና እሱን የበለጠ በማሳደግ ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ እድል የሚያመቻቸውን ማዕከል ነው። ኢትዮጵያ ውስጥ መንግስት ይሁነኝ ብሎ ፎቅ ሰርቶ ኮምፒውተር ቦታ ሟልቶ ሀሳብ ያላችሁ ወጣቶች፣ የቢሮ ክራይ የቸገራችሁ፣ ኢንተርኔት የማታገኙ፣ አጋዥ ደጋፊ ያጣችሁ ወጣቶች ለሶስት ወር ለአራት ወር ኑና እኔ ቢሮ አበጅላችኋለው፣ ኢንተርኔት በነጻ ታገኛላችሁ፣ ደግፌ ሀሳባችሁን ከፕራይቬት ሴክተር ጋር አገናኝቼ እንዲወለድ አድርጋለሁ የሚል በጣም ጀነረስ የሆነ በጣም ካይንድ የሆነ እሳቤ ኢትዮጵያ ውስጥ ማየት ቀላል ነገር አይደለም። ወጣቶች እንዲ ያለውን ሀሳባቸውን ይዘው መጥተው ታግዘው ከኢንዱስትሪ ጋር አገናኝተን ሀሳቦቻቸው ሳይሞቱ ሳይጨነግፉ ተወልደው ወደ ቢዝነስ እንዲያድጉ የሚያስችል ኢንቫይሮንመንት በኤአይ መፈጠሩ በጣም በጣም ኢምፕረሲቭ ነው። ከሁለት መቶ ሰው በላይ አይታችኋል። ወጣቶች ሰብስበዋል እነዚህ ልጆች ከዚህ ከ200 ውስጥ 50ው ሰው ተሳክቶለት ፕሮጀክቱ ቢወጣ ከ50ው ሰው አስር ሰው የራሱ ኩባንያ ቢፈጥር ከሆነ ት በኋላ ወደ ዩኒኮርን ቢያደርግ ቢሊየነርስ እንፈጥራለን ማለት ነው። እንዲህ ባሉ ዘመኑን በዋጁ የሰው ሰራሽ አስተውሎትና መሰል ቴክኖሎጂዎች ላይ ካልተሰራ በምርጥ ተወዳዳሪ ሆኖ መቀጠል እንደማይቻል ያስረዱት ጠቅላይ ሚኒስትሩ በተለይም ወጣቶች በዚህ እድል እንዲጠቀሙ አሳስበዋል።